እንደምናላቸው የተወደዳችሁ በዚህ ሳምንት ሪያል ማድሪድ የመጨረሻ የላሊጋ ጨዋታውን ሲያደርግ የሁለት ትልልቅ ሌጀንዶቹም ሽኝት ነበር። በሪያል ማድሪድ የአሰልጣኞች ታሪክ ብዙ ዋንጫ በማሸነፍ ቀዳሚ የሆኑት ካርሎ አንቼሎቲ 15 ዋንጫዎችን ያሸነፉት እሳቸው ከሪያል ማድሪድ አሰልጣኝነታቸው የተሸኙበት ነበር። ያው ከቀናት በፊት የብራዚል ብሔራዊ ቡድን ኃላፊነትን እንደሚረከቡ ይፋ መደረጉን እናስታውሳለን። ሚጌል ሙኞዝ የሚባሉ አሰልጣኝ ነበሩ በሪያል ማድሪድ ታሪክ ብዙ ዋንጫ ያሸነፉት አሰልጣኝ። ስለዚህ በዋንጫዎች ማሸነፍ ቀዳሚ የሆኑት አሰልጣኝ የለቀቁት፣ በተጫዋችነት ደግሞ ከሁሉም የሪያል ማድሪድ ተጫዋቾች በላይ ብዙ ዋንጫዎችን ያሸነፈው 28 ዋንጫዎችን ድል ያደረገው ሉካ ሞድሪጅም እንደዚሁ ተሰናብቷል። ስለዚህ የማድሪድ የመጨረሻ የሳንቲያጎ በርናቤው ጨዋታ ከሪያል ሶሲዳድ ጋር ሲከናወን ትልቅ ስኬት የነበረበት ነው። ከጨዋታው መጀመር በፊት አንቼሎቲ ራሳቸው በነበራቸው የመጨረሻ ቅድመ ጨዋታ ፕሬስ ኮንፈረንስ ላይ የአንድ ሳይክል ማለቅ ነው፣ የአንድ ትውልድ ፍጻሜ ነው የሚል አስተያየት ይሰጡ ነበር እና ትልቅ ስኬት ያላቸው ሁለት ጀግኖቻቸውን ነው ሪያል ማድሪዶች የሸኙት ለመጨረሻ ጊዜም በሳንቲያጎ ቤርናቤው አየናቸው ናቸው። አንቸሎቲ ይለቃሉ፣ ወዲያው የብራዚል ብሔራዊ ቡድን ኃላፊነትን ስለሚረከቡ። ሉካ ሞድሪች በዓለም የክለቦች ዋንጫ ላይ ለሪያል ማድሪድ ይጫወታል፣ ነገር ግን በቤርናቤው ከዚህ በኋላ ይህንን ዝነኛውን ነጩን መለያ ለብሶ አናየውም። ሁለቱም ተጫዋቾች በሪያል ማድሪድ ትልልቅ የታሪክ አጋጣሚዎች ውስጥ አብረው የነበሩ ናቸው። ለምሳሌ በ2014 ሪያል ማድሪድ አንድ ኦፕሰሽን ነበረበት። ላዴሲማ የሚሉት አስረኛውን ቻምፒየንስ ሊግ የማሸነፍ ጥማት ነበር። በመጨረሻ ጊዜ ሁለት ሺህ ሁለት ላይ በዛች የዚዳን አስደናቂ ቮሊ ሌቨርኩዘንን አሸነፉና ዘጠነኛ ቻምፒየንስ ሊጋቸውን አገኙ። ነገር ግን አስር አልሞላ ያለ 12 ዓመት መጠበቅ ነበረባቸው። አሰልጣኞች መጡ ሄዱም፣ ተጫዋቾችም ፈረሙ ብዙዎቹ አልተሳካላቸውም። ይህንን የፍሎረንቲኖ ፔሬዝን ህልም እውን በማድረግ በኩል ነገር ግን ሊዝ በላይ ሰዓቱ ሄዷል። መደበኛው ዘጠና ደቂቃ ሊያልቅ ሰከንዶች ናቸው የቀሩት። በከተማ ብርቱ ተቀናቃኛቸው በአትሌቲኮ ደ ማድሪድ አንድ ለዜሮ ይመራሉ። ያንን ግን አንቸሎቲ በአሰልጣኝነት ሞድሪች በተጫዋችነት አደረጉት። አቻ ሆነ ሪያል ማድሪድ ሴርጂዮ ራሞስ ያቺ ሰከንዶች ሲቀሩት ያስቆጠራት ጎል ከ93ኛው ደቂቃ በኋላ እንዲያውም ጎል ያስቆጠረባትን ቅጽበት ሁሉ ተነቅሷታል። አሁን በሚጫወትበት የሜክሲኮ ክለብ 93 ቁጥር መለያ የሚለብሰው በዛ ምክንያት ነው። ክሮስ ያደረገው ሞድሪች ነበር። ስለዚህ ከሪያል ማድሪድ ትልልቅ ሞመንቶች መካከል አንዱ በሆነው ጎላ ካሉት መካከል አንዱ በሆነው ውስጥ ተሳትፈዋል። ደግሞ ሌሎች የከምባክ ታሪክ የተመዘገበባቸው ሲዝኖች አሉ ጎላ የሚለው የ2021 2022 የውድድር ዘመን ነው። ከፓሪስ አንጀርማ ጋር በነበረው ጨዋታ ለምሳሌ ያበቃ ከመሰለ በኋላ ቤንዜማ ሃትሪክ ሲሰራ ከአሲስቶቹ መካከል አንዱ የሞድሪች ነበር። አንቸሎቲ ነበር አሰልጣኙ። ከቼልሲ ጋር እንደዚሁ ሌላ ከምባክ ያስፈልጋቸው በነበረበት ጊዜ ለሮድሪጎ ያንን አስደናቂ በውጭ እግሩ በትሪቬላ ክሮስ ያደረገው ሉካ ሞድሪች ነበር። እነዚህ ምሽቶች አይረሱም፣ አሉ አንቸሎቲ ሲናገሩ። በሁለት ዘመን ነው ሪያል ማድሪድን ያሰለጠኑት። ከ2013 እስከ 2015 ደግሞ ተመልሰው ከ2021 እስከ 2025 አሰልጥነዋል። ከጨዋታው ፍጻሜ በኋላ ከሪያል ሶሴዳድ ጋር የመጨረሻ የአሰልጣኝነት ጨዋታቸውን ካደረጉ በኋላ በስቴዲየም ውስጥ እያለቀሱ እንባቸው እየፈሰሰ እሳቸው ብቻ ሳይሆኑ ብዙ ታዳሚያን ደግሞ ይልቁን ትልቁ አለቃቸው ፍሎረንቲኖ ፔሬዝም ጭምር እያለቀሱ በነበረበት ጊዜ በዚያ ስሜታዊ ትዕይንት መሃል ሆነው ከዛ በኋላ የመጡት ስኬቶች በሙሉ የመጡት ሰከንዶች ሲቀሩት ራሞስ ባስቆጠራት በዚያች ጎል ነው አሉ። ምክንያቱም ሪያል ማድሪድ ያንን ጨዋታ ባያሸንፍ ኖሮ ሊያሰናብታቸው እንደሆነ ይወራ ነበር። ወደ ተጨማሪ ሰዓት ሄዱ። አራት ላይ እንዳሸነፉ አንቸሎቲ በኃላፊነታቸው ቆዩ። ምንም እንኳ በ201415 የውድድር ዘመን ቢሰናበቱ ከሰባት ዓመት በኋላ ሆሴ አንሄል ሳንቼዝ የሪያል ማድሪድ ጀነራል ማኔጀር፣ አንድ ሰርግ እየታደሙ ሳሉ ተደወለላቸው ከአንቼሎቲ። ያኔ አንቼሎቲ ኤቨርተን አሰልጣኝ ሆነው ይሰሩ ነበር። አንቼሎቲ የደወሉበት ምክንያት አንድን የሪያል ማድሪድ ተጫዋች በውሰት ወደ ኤቨርተን መውሰድ ይፈልጉ ስለነበር ያንን ለማጣራት ነበር ወደ ሆሴ አንሄል ሳንቼዝ የደወሉት። ግን ሪያል ማድሪድ ያን ጊዜ ዚዳን ለቆ ስለነበር አሰልጣኝ ይፈልግ ነበር፣ ወይም የቤርናቤው ቤንች ቫካንት ነበር፣ ሰው ይፈልግ ነበር፣ አሰልጣኞች እያማረጠ ነበር። እና ሳንቼዝም በድግስ ላይ ቢሆኑም ግን የተደወለው ከአንቼሎቲ ስለሆነ አነሱ እናነጋገሯቸው እና ስለ አሰልጣኝ ቅጥር ማውራት ጀመሩ። በመሀል አንቸሎቲ ብዙ ጊዜ ደጋግመው እንደተናገሩት ለአንሄል ሳንቼዝ ሪያል ማድሪድ ምርጡ ነው የሚያስፈልገው ምርጡ አሰልጣኝ ብዬ ነገርኩት ይላሉ ሳንቼዝ ማንን ማለትህ ነው ምርጡ ማን ነው ብለው መልሰው ሲጠይቋቸው 2014 ተረሳህ እንዴ ብለው ነው የመለሱት ያቺ የራሞስ መታታዊ ሞመንት የተመዘገበባትን ሲዝን ጠቅሰው ከአስራ ሁለት ዓመት በኋላ ሪያል ማድሪድን ከቻምፒየንስ ሊግ ጋር ያስታሳረቁት አሰልጣኝ መሆናቸውን ጠቅሰው ራሳቸውን ለስራው ዝግጁ እንደሆኑ በገደምዳሜ ጠቆሙ ማለት ነው። ማድሪድ የአንቸሎቲን አማራጭ እስከዛ ድረስ ነገር ብሎ ያዩ አይመስልም። ግን እውነትም ሪያል ማድሪድ አንቸሎቲ ለስራው ተገቢ ናቸው ብሎ አመነ እና ቀጠራቸው። አራት ዓመት ቆዩ። ሁለት ቻምፒየንስ ሊግ፣ ሁለት ላሊጋ እና ሌሎች ብዙ ዋንጫዎችን አሸነፉ። ግን ደጋግመው ያቺን የሰርጆ ራሞስን ቅጽበት ማንሳት ይወዳሉ። ይሄ ሁሉ የሆነው ከሁሉ በላይ በሰርጆ ራሞስ ምክንያት ነው። እሱ ያንን ጎል ባያስቆጥር ኖሮ፣ አንዴ ሲናገሩ 2023 ላይ ከሴቪያ ጋር ከመጫወታቸው በፊት እሱ ደግሞ የሴቪያ ተጫዋች ነበር፣ ይሄኔ የሪያል ማድሪድ አሰልጣኝ ባልሆንኩ ነበር ብለው ይናገራሉ። ግን እሳቸው እንዳሉት እግር ኳስ ልክ እንደ ህይወት ሁሉ የራሱ የፍጻሜ ሳይክሎች አሉት። ቀስ በቀስ የዛ የ2014ቱ ታላቅ ቡድን አባላት በየክረምቱ እየለቀቁ ሄዱ። እሳቸው ወደ ሪያል ማድሪድ እንደተመለሱ ራፋኤል ቫራን ከቀናት በኋላ ከወር በኋላ ገደማ ወደ ማንቸስተር ዩናይትድ ተዘዋወረ። አሰልጣኙ እንደገና ቡድኑን ለማደስ መንገድ መጀመር ነበረባቸው። ሃዛር ኮከብ ፈራሚያቸው ነበር፣ ቤል የቡድኑ አባል ነበር። ግን እነዚህን በወጣት ተጫዋቾች ሊተኩ ያስፈልግ ነበር። ቪኒሽስ የቤልጅየማዊ ተጫዋችን ቦታ የያዘ፣ ሮድሪጎ በቤል ቦታ መጫወት ጀመረ። አሰልጣኙ በዚዳን ዘመን፣ በሎፔቴጊ ዘመን ያልነበረ በራስ መተማመኑንና በጎልፊት ያለ ስክነት ሰጡት እና በጣም አስደናቂ ተጫዋች ሆነ። ከዚያ በኋላ ከዓለም ምርጥ ተጫዋቾች መካከል አንደኛው አደረጉት። ደግሞ ከቤንዜማ ጋር ያላቸው ግንኙነት አስደናቂ ነው። ቤንዜማን የ2022 ባሎን ዶር እንዲያሸንፍ ረዱት። ሪያል ማድሪድም 14ተኛ ቻምፒየንስ ሊጉን አሸነፈ። 1980ዎቹ ላይ የነበረው የሬሞንታዳ ታሪክ በዋኔቶ ንግግር የተጀመረው የሬሞንታዳ ታሪክ በአንቸሎቲ ዘመን ነው፣ ተደጋግሞ ደግሞ የታየው በዛ ሲዝን በ2022 ፓሪሳንጀርማ፣ ቼልሲ፣ ማንቸስተር ሲቲ ላይ አሰልጣኙ እንደሚሉት የቤርናቤው ምትሀት ቡድኖችን ማራድ ጀመረ። ማድሪድ ከዛ በኋላ ቻምፒየንስ ሊጎችን የሚያሸነፈን ቢሆን የሬሞንታዳ ንግርትና ናሬቲቭ ግን የበለጠ ሰሚ እያገኘ የመጣው ከአንቸሎቲ መመለስ ጋር ነው። ሲቲን ካሸነፉ በኋላ ያለቀ ይመስል ነበር፣ አይደለም። በሲቲ ጨዋታ ላይ መጀመሪያ ሲቲ ኤቲሃድ ላይ አራት ለሶስት አሸንፏቸዋል። በቤርናቤውም አንድ ለዜሮ ይመራቸው ነበር። ድምሩ ውጤት አምስት ለሶስት ነበር ነገር ግን ጥቂት ደቂቃዎች እየቀሩ ሪያል ማድሪድ ያንን ታሪክ እንደገና ደገመው ሬሞንት አለ እና ከጨዋታው መጠናቀቅ በኋላ ወደ ፍሎረንቲኖ ፔሬዝ ጆሮ ጠጋ ብለው ወደዚህ ስለመለስከኛ ያመሰግናሉ፣ ፕሬዚደንት ብለው ነገሯቸው ይላሉ። የሪያል ማድሪድ ታሪካቸው በጣም ውብ ነው እስኪያልቅ ድረስ በዚህ ዓመትም አንዳንድ መሰናክሎች እስኪገጥሟቸው ድረስ ያው በተለይ ያ ሱፐር ካፕ ሰዎች ሱፐር ካፕ ብዙ ቦታ የለውም ይላል፣ ወይም ሱፐር ኮፓ ደ ስፓኛ የሚሉት እነሱ። ነገር ግን ትርጉም አለው በስፔን። ቫልቬርዴ፣ የባርሴሎና አሰልጣኝ ኤርኔስቶ ቫልቬርዴ ስራቸውን ያጡት በሱፐር ካፕ በመሸነፋቸው ምክንያት ነው። አንቸሎቲ አልተባረሩም በባርሴሎና አምስት ለሁለት ከተሸነፉ በኋላ። ነገር ግን ያ ትልቁ ጥርጣሬ ጎላ ብሎ መሰማት የጀመረው በዚያ ጨዋታ ላይ ከተረቱ በኋላ ነው፣ እስከ ውድድር ዘመኑ መጨረሻ ድረስ ቢቆዩም ነገር ግን አንቸሎቲ እንደማይቀጥሉ ጉልህ ምልክት መታየት የጀመረው ከዚያ ሽንፈት በኋላ ነው። እስከዛ ድረስ ሁሉም ነገር ፐርፌክት ነበር። በዚህ ዓመት የአውሮፓ ሱፐር ካፕን እና የኢንተርኮንቲኔንታል ካፕን አሸንፈዋል። ግን በሪያል ማድሪድ ውስጥ ስኬት ላሊጋን፣ ቻምፒየንስ ሊግን ወይ ኮፓ ዴል ሬን ማሸነፍ ነው። ደግሞ አራቱንም ኤል ክላሲኮች በባርሰሎና ተረቱ እና እንደማይቆዩ አውቀን ነበር። በእርግጥ ግን በየጊዜው ትልልቆቹ ኮከቦች እየለቀቁ እየለቀቁ ሄዱ። 2023 ላይ ካረም ቤንዜማ የሳውዲ አረቢያን ክለቦች ጥያቄ ሰማና የበለጠ ሀብት ወዳለበት ሊግ ተጓዘ። አንቸሎቲ ሃሪ ኬን እንዲመጣላቸው በሱ ፈንታ እንዲፈርምላቸው ፈልገው ነበር፣ ግን ከወረደው ያኔ ወርዶ ከነበረው ኤስፓኞል ሆሴሉን ያመጡላቸው። ጁድ ቤሊንጋም በዚያው ክረምት ነው የፈረመው። ለነገሩ ሆሴሉ ሌላ የማይረሳን ሬሞንታድ አሳይቶናል። ባለፈው የውድድር ዘመን በቻምፒየንስ ሊግ ግማሽ ፍጻሜ ከባየር ሚኒክ ጋር ሲጫወቱ 81ኛው ደቂቃ ላይ ተቀይሮ ሲገባ ባየር ሚኒክ አንድ ለዜሮ ይመራ ነበር። 88ኛው ደቂቃ ላይ አቻነቱን፣ 91ኛው ደቂቃ ላይ የማሸነፊያውን ጎል ያስቆጠረ እና ለዊምብሌ ፍጻሜ ያበቃቸው 15ኛውንም ቻምፒየንስ ሊግ ድል አደረጉ። ግን አመቱ ሲያልቅ ናቾ ለቀቀ። ቶኒ ክሩስ ጫማ ሰቀለ። እምባፔ መጣ። ያው የእምባፔ መምጣት ደግሞ ከቶኒ ክሩስ መልቀቅ ጋር ተደምሮ ሪያል ማድሪድ ባላንሱን የሳተ ቡድን እንዲሆን አደረገው። ግን ቀድሞ ራሞስ፣ ቀድሞ ሮናልዶ፣ ቀድሞ ካሰሚሮ ለቀዋል እና የሪያል ማድሪድ ትልቁ ትውልድ የሳይክሉ መቋጫ ሆነ እና አንቼሎቲ በመጨረሻ ከሪያል ማድሪድ ኃላፊነታቸው ለቀቁ። አንቼሎቲ በአሰልጣኝነት በተለየ መንገድ ስኬታማ የመሆን ምሳሌ ናቸው ብዬ አስባለሁ። ብዙ ጊዜ በዚህ ዘመን ያሉ አሰልጣኞች እንደ ማይክሮ ማኔጀሮች የሚታዩ ናቸው። እያንዳንዱን የጨዋታ ቫሪየብል በመቆጣጠር ስኬታማ የመሆን ምሳሌ ተደርገው የሚታዩ ናቸው። ካርሊቶ ግን ለየት ያለ መንገድ ተከትለው ስኬታማ የሆኑ አሰልጣኝ ናቸው። ሌላ መንገድ እንዳለ ያሳዩ ናቸው ብያምናለሁ። የእሳቸው የስኬት ሞጁል አንድ ወጥ ዶግማ የሆኑበት ፍልስፍና አለመኖሩ ነው። በዚህ ዘመን እንደምታውቁት ሁሉም ሰዎች ትልቅ ግራንድ ቪዥን ያስፈልጋቸዋል ይላሉ። ጓርዲዮላ ልክ እንደዚህ አይነት ነው። ለምሳሌ አንቼሎቲም በሳኪ ስር ሰልጥነው ስለነበር በዶሚኑስ በምን በዶሚናንስ በምን የሚያምኑ አሰልጣኝ ነበሩ። በኋላ ግን እሳቸው እንደሚናገሩት ዚዳን ቀየረኝ ይላሉ። ልክ አንዳንዶቹ አሰልጣኞች እንደ ኮምፒውተር ፕሮግራም እንዲሆን ጨዋታ መጫወት የሚወዱ ቢሆንም፣ ልክ እንደ ቼዝ ጠጠር እያንዳንዱን ቫሪየብል መቆጣጠር የሚፈልጉ ቢሆንም፣ እያንዳንዱ ተጫዋች ተቆጥሮ የተሰጠ ሚና፣ ሊቆጣጠረው የሚገባ ስፔስ እንዳለ ተነግሮት ቢጫወት ቢሆንም፣ አንቼሎቲ ግን እንደዛ አይደሉም። የአንቸሎቲ መንገድ የበለጠ ነፃነት የመስጠት መንገድ ነው፣ እና ያ መንገድ ይሰራል። እሱን ያሳዩ፣ የግድ የጨዋታ ቫሪየብሎችን እያንዳንዱን ታክቲካ ያካሄድ መቆጣጠር ግድ እንዳልሆነ ያሳዩ ናቸው። ይሄ ደግሞ ለሪያል ማድሪድ መልበሻ ክፍል በጣም አስፈላጊ ነበር። ምክንያቱም ለብዙዎቹ የሪያል ማድሪድ ተጫዋቾች ይህንን አድርጉ አታድርጉ ብላችሁ የምታስተምሯቸው አይደሉም፣ የላቁ ተጫዋቾች ናቸው። እና የአንቸሎቲ ካራክተሪስቲክስ አስፈላጊ ነበር፣ በዚህ በጣም በጣም ስኬታማ ሆነዋል። የአንዳንድ ጊዜ የእንደዚህ አይነቱ አካሄድ ድክመት ልክ በዚህኛው አይነት ሲዝን ላይ ይታያል። የግድ በያንዳንዱ ቦታ የተሟላ ተጫዋች ያስፈልጋል። እኔ ደግሞ በተለይ ክሩስ ከለቀቀ በኋላ ጠይቀው ነበር ይባላል ኮንትሮለር። ሪያል ማድሪድ ያንን ኮንትሮለር አላስፈረመላቸውም። የእሳቸው ምርጥ ቡድኖች በሙሉ ግን እዛ ቦታ ላይ ሁነኛ ተጫዋች ነበራቸው። ለምሳሌ በሚላን አንድሪያ ፔርሎ ነበራቸው፣ ወይ በፓሪስ አንጀርማ ቺያጎ ሞታ ነበራቸው። በማድሪድ ረጅም ጊዜ በሁለቱም ቡድኖች ውስጥ ቶኒ ክሩስ ነበራቸው። እንዲህ አይነት ተጫዋች ያስፈልጋቸዋል አንቸሎቲ፣ ይሄ አልነበራቸውም። በባየር ሚኒክም ሻቢ አሎንሶ ጭምር የሳቸው ቡድን ተጫዋች ነበር። የመጨረሻው ሲዝኑ በአንቸሎቲ የሰለጠነበት ሲዝን ነበር ሻቢ አሎንሶ እና ይሄ ኦርጋኒዛዶር ነው የሚሉት ሴንትሮኮምፒስታ ኦርጋኒዛዶር ኦርጋኒዛቶር የሚሉት አለ። እነሱ መሀል ላይ ሆኖ ኦርጋናይዝ የሚያደርግ ተጫዋች ማለት ነው። ያንን ሪያል ማድሪድ አላመጣላቸውም። ስለዚህ አንዳንዴ ኢንዲቪድዋሎች ላይ የሚመሰረት ሲሆን ለዚያ ቦታ የተሟላ የተሰራ ተጫዋች ከሌለ የዚህ አካሄድ ድክመት በዚህ ዓመት ታይቷል። የበለጠ ሃይሊ ሲስተመታይዝድ በሆነ ባርሴሎና ተበልጠው ማለት ነው። ግን በጠቅላላው ካየናቸው በዋንጫዎች ብዛት የሪያል ማድሪድ በታሪክ ምርጡ አሰልጣኝ ናቸው። ግን እሳቸው ብቻ አይደለም የተሸኙት የተሰናበቱት የሉካ ሞድሪችም ስንብት ነበር። ቅድም እንዳለው በሪያል ማድሪድ ታሪክ ከምርጦቹ አማካዮች መካከል እንዳንዱ የሚቆጠር ነው። ግን በዋንጫዎች አንደኛ ነው። 28 ዋንጫ፣ ስድስት ቻምፒየንስ ሊግ፣ ስድስት የዓለም የክለቦች ዋንጫ፣ አምስት የአውሮፓ ሱፐር ካፕ፣ አራት ላሊጋ፣ ሁለት ኮፓ ዴልሬ ሁለት የስፔን ሱፐር ካፕ ያሸነፈ ተጫዋች ነው። በማድሪድ ታሪክ ፒሪ፣ ቬላስኬዝ ሬዶንዶ፣ ሚሼል፣ ኢየሮ፣ ዚዳን፣ ክሩስ አይነት ታላላቅ አማካዮች ነበሩ። ከነዚህ ሁሉ አበልጠው የሚቆጥሩት የሪያል ማድሪድ ደጋፊዎች አሉ። በዋንጫዎቹ ብዛት ብቻ ሳይሆን በሜዳ ውስጥ ስኬት አንዳንዶቹ ደግሞ ከሪያል ማድሪድ የምንጊዜም አምስት ምርጥ ተጫዋቾች መካከል አድርገው ይደምሩታል። ለምሳሌ ማርካ የሚባለው ጋዜጣ በሪያል ማድሪድ ታሪክ አንደኛ ዲስቴፋኖ፣ ሁለተኛ ክርስቲያኖ ሮናልዶ፣ ሶስተኛ ፓኮ ዤንቶ፣ አራተኛ ራውል ወይም ካሲያስ ከሁለት አንዱ፣ ከዚያ በኋላ ሞድሪች ይላል። እንዲህ አይነት ስፍራ የሚሰጠው ትልቅ ተጫዋች ነው። ግን በእግር ኳስም ውስጥ ከምን ጊዜ ምርጥ አስር ቁጥሮች መካከል አንዱ ሆኖ መጠቀስ ሳይገባው አይቀርም። ከነ ዚዳን፣ ከነ ክራይፍ፣ ከነ ፕላቲኒ፣ ከነ ሮናልዲኞ፣ ከነ ዚኮ ተርታ ወይ በላሊጋ ካየናቸው ሌሎች ምርጥ ተጫዋቾች መካከል አንደኛው ሁሊት፣ ቻርልተን፣ ፍራንቼስኮሊ፣ ሶክራተስ፣ ሬዶንዶ፣ ላውድሩፕ አይነት ተጫዋቾች ጋር ሁሉ መደመር ያለበት ታላቅ ታላቅ ተጫዋች ነው። ሪያል ማድሪድ 35 ሚሊዮን ዩሮ ነው የከፈለው ለዚህ ተጫዋች 2012 ላይ ከቶተንሃም ሲያስፈርመው ያኔ በመጀመሪያው የውድድር ዘመን ጆዜ ሞሪኞ ስለነበረ አሰልጣኝ የነበሩት እና ለሞሪኞ አይነት አልትራፕራግማቲክ አሰልጣኝ ምናልባት ብዙ አልተመቼ ይሆናል። በመጀመሪያው ዓመት ብዙ አልተጫወተም። አመቱም ሲያልቅ የአመቱ የላሊጋው ደካማው ፈራሚ ነበር የተባለው። ግን ከዚያ በኋላ ያለው ታሪክ እንዲህ አይነት ስፍራ የሚሰጠው ከሪያል ማድሪድ የምንጊዜም አምስት ወይ የምንጊዜም አስር ምርጥ ተጫዋቾች መካከል አንዱ ተደርጎ የሚታይ ሆኖ ተነገረለት ያው በማድሪድ ለመቆየት ብዙ ጥረት አድርጎ ነበር። አስ የሚባለው ጋዜጣ እንዳለው በሪያል ማድሪድ ደሞዙን በፈለገው መጠን እንዲቀንስ ደግሞ በእያንዳንዱ ጨዋታ ልሰለፍ ብሎ እንደማይጠይቅ አይነት በማድሪድ ለመቆየት ያላደረገው ጥረት አልነበርም። ግን ሪያል ማድሪድ ይህንን ውሳኔ ወስኗል። ያው የቢዝነስ ብዙ ትኩረቶች አሉት። እኔ ጫማ የሚሰቅል አይመስለኝም። የ2026ቱ የዓለም ዋንጫ ለመጫወት ስለሚፈልግ ግን ብዙ ጊዜ ይናገር የነበረው የመጨረሻው ክለቡ ሪያል ማድሪድ እንዲሆን እንደሚፈልግ ነበር ይናገር የነበረው ያ አልሆነም እንግዲህ ውሳኔውን ድንገት ካላጠፈ በስተቀር 2026 የዓለም ዋንጫ ለሚጫወት ከሆነ የክለብ እግር ኳስን እየተጫወተ መቀጠል አለበት ግን ሰፋ ያለ ቢዝነስ ውስጥ የሚሳተፍ ነው የአንድ የሪል ስቴት ካምፓኒ ያለው ሞድሪች ፋሚሊ ኤስ ኤል የሚባል እና የዚህ ትልቁ የቢዝነስ ኢምፓየሩ ትኩረት ንብረት መግዛት መሸጥ ዴቨሎፕ ማድረግ መገንባት ሪኖቬት ማረግ እና ፕሮፐርቲዎችን ወይም ንብረቶችን ሊዝ ማረግ ከባለቤቱ ከቫኒያ ጋር ይህንን ያደርጋሉ በጣም ብዙ የሪል ስቴት አሴት አላቸው መሬት ቤት የፓርኪንግ ስፔሶች በማድሪድ ከተማ ውስጥ ማለት ነው ደግሞ በቅርብ ጊዜ ስዋንሲ የሚባለውን ክለብ ሼር ገዝቷል ሼርሆልደር ነው የስዋንሲ የናይኪ ፊት ነው ወይም ከናይኪ ጋር አብሮ ይሰራል 2026 የዓለም ዋንጫ ለመጫወት ይፈልጋል። ከዛ በኋላ ወደ ኢትሃድ የሚለውን አላውቅም፣ ግን ጫማ ከሰቀለ በኋላ በጣም ትልቅ ኢንቨስተር የሆነ ስለሆነ ቢዚ የሚያደርገው ትልቅ የቢዝነስ ኢምፓየር አለው። አሁን ሉካ ሞድሪጅ ነገር ግን እንዳልኩት በሪያል ማድሪድ ታሪክ ከምንጊዜም ትልልቆቹ ተጫዋቾች መካከል አንደኛው ነው። እንዲያው የስኬቱን መጠን ለመግለጽ ከክርስቲያኖ ሮናልዶና ከሊዮኔል ሜሲ የባሎንዶርን ሄጂሞኒ የሰበረው ተጫዋች ሱ ነው። ምክንያቱም ያኔ ሌዮ ወይ ክርስቲያኖ ብቻ ሁለቱ ብቻ እየተፈራረቁ ነበር ባሎንዶርን ያሸንፉ የነበሩት። ነገር ግን 2018 ላይ ከሪያል ማድሪድ ጋር ቻምፒየንስ ሊግን ከክሮኤሽያ ብሔራዊ ቡድን ጋር እስከ ዓለም ዋንጫ ፍጻሜ የተጓዘና ያንን በሁለቱ ብቻ ለ10 ዓመት በተከታታይ ከሪኪ ካካ በኋላ ሌላ ተጫዋች በመሃል ጣልቃ አልገባም። ያው በአንደኛው ሲዝን እንትና በአንደኛው ሲዝን እገሌ ማሸነፍ ነበረበትም ቢባል ግን ያሸንፉ የነበሩት ሁለቱ ሱፐር ስታሮች ናቸው። እሱ ነው በመሀል ገብቶ ያንን ያቋረጠው። ይሄ በተለይ ደግሞ ጎል አስቆጣሪ ላልሆነ ሁል ጊዜ ርዕስ ለማይከስት ተጫዋች ትልቅ ትልቅ ስኬት ነው። በጣም ስፔሻል ተጫዋች ነው ሉካ ሞድሪች። በአንድ በኩል አንቼሎቲም እንዳሉት የዘመን መፈጸሚያ ነው። ምክንያቱም ያ የሪያል ማድሪድ የአማካይ ክፍል ፌመስ ነው ካሰሚሮ፣ ክሮስና ሞድሪች የነበሩበት ተራ በተራ እየለቀቁ እየለቀቁ ሄዱና አሁን የሞድሪች ተራ ሆነ። በ41 ዓመቱም ጭምር ግን በላቀ ደረጃ የሚጫወት በሕይወት ውስጥ የመጣባቸውን ውጣ ውረዶችም ስናይ የጽናትና እጅ የማይሰጥ ብርቱ ነፍስ ያለው ሰው መሆኑንም ጭምር የሚያሳይ ነው። ስለዚህ ቤርናቤው ሁለቱንም በእንባ በላቀ ስሜታዊ ሙቀት ሸኝቷቸዋል። ሁለቱም ይገባቸው ነበር። ስለዚህ ቤርናቤው ልክ አምና ክሩስ ሲለቅ እንደነበረው አይነት ማለት ነው። አሁን ደግሞ ልክ እንደዛ በትልቅ ስሜታዊ ሽኝት ክሩስንና አንቼሎቲን ተለይቷል።